ጀነት ውስጧ ላይ የተለያዩ የሰው ልጆች አይተውት አስቦት የማያውቁ ኒዕማዎች እንዳሉ አላህ ነግሮ ነው። ሰው ልጆች ዱንያ ላይ ብዙ ነገር ያስባሉ፣ ብዙ ነገር ይመኛሉ። ላኪን ጀነት ላይ አሁን ዱንያ ላይ ሆንን ያላሰብነውን አእምሯችን ያልደረሰበትን ኒዕማ አላህ አዘጋጅቷል። ይህ ጀነት ውስጥ ለመግባት ቁልፍ ያስፈልጋል፣ መስፈርቶች መሟላት አለባቸው። የጀነት ቁልፉ ላኢላሃ ኢለላህ ነው ከልቡ ላ ኢላህ ኢለላህ ያለ፣ ላ ኢላህ ኢለላህን ትርጉም ያወቀ፣ ላ ኢላህ ኢለላህ መታዘውን የታዘዘ ምትከለክለውን የተከለከለ፣ ላ ኢላህ ኢለላህን ከሚያፈርሱ ነገሮች ያራቀና የተጠነቀቀ የጀነት በር የሚከፈትበትን ቁልፍ ይዘው። ነቢዩ ሰለላሁ ዐለይሂ ወሰለም፣ እናንተ ሰዎች ሆይ፣ ምግብ አብሉ፣ ሰላም አለይኩም ማለትን ብዙ፣ ዝምድናን ቀጥሉ፣ ሌሊት ላይ ሰዎች በተኙበት ተነስታችሁ ስገዱ፣ የጌታችሁን ጀነት

ይሄን ለማግኘት እሽቀዳዳሚዎች ሽቀዳደሙ። የጀነትን ፀጋ ለማግኘት መሄድ ብቻ መስራት ብቻ ይበቃም። መፍተን ያስፈልጋል። መጣር ያስፈልጋል። ነፍስያን ማድከም ያስፈልጋል። ለኸይር ስራ የሚደረግ ልፋትና ድካም አካልን ቢያደክምም የህሊና እረፍትን ይሰጣል፣ ያስደስታል። ከጊዜ በኋላ አኺራ ላይ ዋጋውን ሲያዩት የበለጠ ደስ ይላቸው የመናማ ሳ ራብያ ጀነትን አሊያ የያምቀን። የተወሰኑ ሰዎች ፊታቸው ይጠቁራል፣ ይዋርዳሉ። የሰሩትን ስራ ዋጋውን ውጤቱን ሲያዩት ያፍራሉ። መጥፎ ስራ የሰሩ ናቸው። ሌሎች ደግሞ ፊታቸው ውጁህ የውመኢዚን ናዒማ፣ በደስታ የተሞላ ደስታ የነበረበት ይከበራል። ሊሰዕዪሃ ራዲያ፣ ዱንያ ላይ የሰሩትን ስራ አኺራ ዋጋውን ሲያዩት ይደሰታል።

አዱኒያ ላይ አላህ ለምን እንደፈጠራቸው አውቀው ህይወታቸውን አላህ ሱብሓነሁ ወተዓላ በሚወደው መልኩ ለመሩ ባሮቹ ያዘጋጃትን ውዷን ጀነት በተመለከተ አንዳንድ ነገሮችን ለማለት እንሞክራለን። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ ለምንድን ነው የፈጠረን፣ ለምንድን ነው የፈጠረኝ ብለን እያንዳንዳችን ራሳችንን ልንጠይቅ ይገባናል። እነ አላህ ሱብሓነሁ ወተዓላ እያንዳንዱ የሚያደርጋቸው ነገሮች ህክማና ጥበብ ምክንያት አላቸው። አላህ ከፈጠራቸው ፍጥረታት ሁሉ የተከበረው ምድር ላይ የሚኖረው የሰው ልጅ እዚች ምድር ላይ ሲገኝና ሲኖር ለመኖር የሚያስፈልጉት ነገሮች በሙሉ ተሟልተው ሲሰጡት ትልቅ አላማ አለው። የተፈጠረበት ምክንያት አለው። ለምንድን የተፈጠርኩት ብለን ራሳችንን ልንጠይቅ ይገባናል። አላህ ሱብሃነሁ ወተዓላ ለምን እንደፈጠረንም በተደጋጋሚ በቁርአን አያዎች ገልጾልናል፣ አስቀምጦልናል። ሁሌ የምንደጋግመው በተደጋጋሚ የምንሰማው የቁርአን አያ አለ። ወማ ኸለቅቱል ጅነ ወል ኢንሰ ኢላ ሊያዕቡዱን። ሰዎች ሰዎችንም ይሁን ጂኖችን እኔን በብቸኝነት ሊገዙ ለእኔ ሊተናነሱ እንጂ አልፈጠርኳቸውም ብሏል። ይሄን የተፈጠረለትን አላማ ጠንቅቆ አውቆ ግቢ ያደረሰ ሰው አላህ ስብሐነ ወተዓላ ትልቅና ውድ የሆነ ሽልማት አዘጋጅቶለትን የተፈጠረለትን አላማ የዘነጋና ቸላ ያለ እንደ እንስሳ የኖረ ደግሞ አኼራ ላይ መጥፎ ቅጣትና መጥፎ ቅጣት እንደሚጠብቀውና መመለሻው የከፋ እንደሚሆን አላህ ስብሐነ ወተዓላ ነግሮናል። አላህ ስብሐነ ወተዓላ ለምን እንደፈጠረው አውቆ ለተፈጠረለት አላማ ከግብ ለማድረስ ጥረት ያደረገ ሌት ተቀን አላህን ስብሐነሁ ወተዓላ የፈራና ያስታወሰው ሕጉ ላይ ቀጥ ያለ ሰው አላህ ስብሐነሁ ወተዓላ ጀነት የምትባለን አዘጋጅቶለታል። ሀገር አዘጋጅቶለታል። የተፈጠርንለት አላማ አላህን መገዛት ነው፣ በውዴታ በፍርሃት በተስፋ አላህን ማምለክ ነው። ይሄን አላማውን ከግብ ያደረሰ ሰው ከዚህች ዱንያ በሞት ሲሰናበት አኼራ ላይ ጀነትን አላህ አዘጋጅቶለታል እንሆ ጀነት የምኞቶች ሁሉ ጣሪያና መጨረሻ ናት። የሰው ልጅ ብዙ ነገር ይመኛል። ላክን የምኞት ሁሉ ማብቂያው ሙእሚኖች ዘንድ ያላህ ውዴታና ጀነት ነው። ጀነት የገባ ሰው ያላህን ውዴታ ያገኛል። ጀነት ያልገባ ሰው ያላህን ውዴታ ሊያገኝ አይችልም። ቀልቡ ሰላምና ራሓ ሊያገኝም አይችልም። ነሆ ጀነት ውስጧ ላይ ከጸጋ ከኒዕማ የሰው ልጆች ባይናቸው አይተውት የማያውቁ በጆሮቸው ሰምተውት የማያቁ በልባቸው ትዝብሏቸው እና ታስቧቸው የማይታወቀን ኒዕማ ጸጋ አላህ ጀነት ውስጥ አዘጋጅቷል። አዱኒያ ላይ ምንም እንኳ መከራ ስቃይ ቢበረታበት አንድ አማኝ ወደ አኼራ ሄዶ ስራትን ተሻግሮ ጀነት ሲገባ አንድ ብቻ ጀነት ላይ ሲነከር የአዱኒያን ስቃይና መከራ እንደሚረሳ ነቢያችን ሰለላሁ አለይሂ ወሰለም ተናግሯል። ዩ ታቢ አን ዕመይ ረጁሊን። አዱኒያ ላይ አላህን ስብሐነው ተዓላ የማይፈራ ለአኼራው የማይጨነቅ የነበረ እና ምድር ላይ ካሉ ቅንጦተኛና ደስተኛ ሰዎች ሁሉ አንደኛ ይባል የነበረ በአላህ ያላመነን ሰው የቅያማ ቀን አላህ ፊት ስብሐነው ተዓላ ሲቆም አንድ ጊዜ ብቻ እሳት ላይ እንዲነከር ይደረጋል፣ አሉ ነቢ ሷል አልሰለም። እሳት ላይ ተነክሮ ወጥቶም በህይወትህ አዱኒያ ላይ ስትኖር አንዴ ደስታ አይተህ ታውቃለህ እንደ ተብሎ ይጠየቃል። በጭራሽ ደስታ የሚባል ነገር አይቼ አላቅም። አዱኒያ ላይ በአላህ ባለማመኑ፣ ኸይር ስራ ባለመስራቱ፣ የተፈጠረለትን አላማ ባለማወቁ ምንም እንኳ አዱኒያ ላይ በሰላም በደስታ ቢኖር ከደስተኛና በቅንጦት ከሚኖሩ ሰዎች ሁሉ ዋናው አንደኛው ቢባል፣ አኼራ ላይ አንዴ ብቻ በእሳት መነከሩ የአዱኒያን ደስታ ሁሉ ያስረሳል። በተቃራኒው ደግሞ አዱኒያ ላይ በአላህ አምኖ ለአኼራው ስንቅ እየሰነቀ ምንም እንኳ አዱኒያ ላይ ፈተናዎች፣ መከራዎች፣ ስቃዮች ቢበዙበት አላህን ሱብሃነሁ ወተዓላ ይዞ ለአኼራው ተጨንቆ ይኖር የነበረ ሰው ሱራትን ተሻግሮ አኼራ ላይ አላህ ፊት ቆሞ አንዴ ጀነት ውስጥ ገብቶ ወጥቶ አላህ እንዲጠየቅ ያደርጋል። በህይወት አዱኒያ ላይ ስቃይና መከራ ገጥሞህ ያውቃል እንዴ ተብሎ ይጠየቃል። በጭራሽ በህይወቴ መከራ ስቃይ ገጥሞኛ አያውቅም። አንዴ ብቻ። ጀነት ውስጥ ተነክሮ መውጣቱ ጀነት ውስጥ ገብቶ መውጣቱ አዱኒያ ላይ ያሳለፈውን መከራ ስቃይ፣ የደረሰበትን አደጋ ሁሉ እንዲረሳ ያደርጋል። ሆኖም ይህን የአኼራን ኒዕማ የአኼራን የጀነትን ጸጋ ሰላም ለማግኘት ዝግጅት ያስፈልጋል። ስለጀነት በየጊዜው እንሰማለን። በሰማን ቁጥር ጀነት ገባላችሁ የተባለ እስኪ መስል ድረስ ራሳችን ከጀነት ሰዎች እንቆጥራለን። ላክን ይህችን ወድ ጀነት አላህ ስብሓነሁ ወተዓላ ለነማን እንዳዘጋጃት በተከበረው ቁርአኑ ነግሮናል። ነቢያችንም ዓለይሂ ሶላቱ ወሰላም በሐዲቶቻቸው በተደጋጋሚ ተናግሯል። ቁርአንን ስንቀራ በርካታ አያዎች ላይ ጀነት የተዘጋጀችው አላህን ለሚፈሩ ሰዎች እንደሆነ አላህ ገልጿል። ኡዒደት ሊልሙተቂን ጀነት፣ እርሱን ለሚፈሩ ሰዎች ተዘጋጅታለች ይላል ኑሪቱ

ይህቺ ጀነት አላህን ለሚፈሩ ሰዎች ማረፊያ ናት መኖሪያ ናት ብሏል። ጀነት ለመግባት የገድ ኢማንና መልካም ስራ ያስፈልጋል። ከኢማንና ከመልካም ስራ በተጨማሪም የአላህ ፍርሃቻ ያስፈልጋል። በምላስ ማመን በአካል አንዳንድ ስራዎችን መተግበር ለብዙ ሰዎች ሊቀላቸው ይችላል። ላክን የልብ ፍርሃቻ ሊኖር ይገባል። አላህን ከልብ መፍራት በገሃደም በምስጢርም አላህን መውደድ ማክበር፣ ከሰዎች ጋር ስንሆን ጥሩ መስለን ለመታየት ከምን ጥረው በላይ ለብቻችን ስንሆን፣ ሰው የሌለበት ቦታ ላይ ስንሆን፣ ማንታወቅበት ቦታ ላይ ስንሆንም አላህን ልንፈራ ይገባል። በንግግራችን አላህን ልንፈራ፣ በእይታችን አላህን ልንፈራ፣ በሁሉም ነገራችን አላህን ልንፈራው፣ ይከታተለኛል፣ አላህ ያየኛል ልንል ይገባና አላህን መፍራት ማለት አላህን ስብሐነ ወተዓላ መፍራት ብሎ ማለት በምላስ ስንናገረው ቀላል ነገር ይመስለናል።

መብቃቃትም አንዱ የአላህ ፍርሃቻ ምልክት ነው። አላህም መፍራት ማለት ሐራምን ማድበስበስ መተውን፣ ስርቆትን መተውን፣ ማጭበርበርን መተውን፣ ሪባ ወለድ መብላትን መተውን አላህ የረዘቀኝ ይበቃኛል ማለት በሐላል ክስብ መብቃቃትን ሀከ ስኑ ተዓላ መፍራት በተክሉ በእኛና በአላህ በቁጣው በቅጣቱ መሀል አጥርም አጥርማት በእኛና በምንፈራው ነገር መሀል በ በእሳት መሀል ግርዶሽ መፍጠር ማለት ነው። ይህ ግርዶሽ ደግሞ ሊፈጠር የሚችለው መልካም ስራ በመስራት ወንጀልን በመተው። ይሄን ላደረጉና ይሄን ላሟሉ ሰዎች አላህ ጀነትን አዘጋጅቷል። ጀነት ውስጥ አላህ ሱብሓነሁ ወተዓላ ጎጆችን አዘጋጅቷል። እነዚህ ጎጆች የሚተዘጋጁት አላህን ሱብሓነሁ ወተዓላ ለሚፈሩ የተለያዩ መልካም ስራዎችን ለሰሩ ሰዎች እንደሆነ በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ተነግሮናል። ጀነት ውስጧ ላይ የተለያዩ የሰው ልጆች አይተውት አስቦት የማያውቁ ኒዕማዎች እንዳሉ አላህ ነግሮናል። የሰው ልጆች ዱንያ ላይ ብዙ ነገር ያስባሉ፣ ብዙ ነገር ይመኛሉ። ላክን ጀነት ላይ አሁን ዱንያ ላይ ሆነን ያላሰብነውን አእምሯችን ያልደረሰበትን ኒዕማ አላህ አዘጋጅቷል። ይህ ጀነት ውስጥ ለመግባት ቁልፍ ያስፈልጋል፣ መስፈርቶች መሟላት አለባቸው። የጀነት ቁልፉ ላላ ለ ላ ከልቦ ላላ ለ ላ ያለ ከላላ ለላን ትርጉም ያወቀ ላላ ለ ላ መታዘውን የታዘዘ ምትከለክለውን የተከለከለ ላላ ለ ላን ከሚያፈርሱ ነገሮች የራቀና የተጠነቀቀ የጀነት በር የሚከፈትበትን ቁልፍ ይዟል። በመሆኑም ይሄን ቁልፍ በተነቃቄ ሊይዘው ይገባል። ይህን ቁልፍ ሊጠብቀው ይገባል።

የአላህ ስብሓነወተዓላ በሆነ መልኩ ታርቆ ጀነት ይመለሳል ወይም ጀነት ይገባል አይባልም። ወማ ሊዛሊሚን ሚን አንሷር፣ ግፈኞችና በዳዮች አላህ ዘንድ ረዳት የላቸውም። የበደሎች ሁሉ በደል በአላህ ማሻረክ ነው። ኢነ ሺርከ ለዙልሙን ዐዚም፣ ሽርክ እጅግ በጣም ከባድ በደል ነው ግፍ ነው ተብለ። ሽርክ የሰራ ሰው ራሱን ነው የበደለው። የአላህ ኒዕማ እንዲያጣ የሳት እራት እንዲሆን ነፍስያውን ለአላህ ቁጣ ዳርጓዋል። ሽርክን ትንሱንም ትልቁንም ልንጠነቀቀው ይገባናል። መጠንቀቅ የምንችለው ደግሞ ስናቀውን ልንማር፣ በሽርክ ዙሪያ የተጻፉ ነገሮችን ልናነብ ልንጠይቅ ይገባናል። ሽርክን ቸላ ያለው ሰው ሳያቅ ያጠቃዋል። ሽርክን የፈራውና የተጠነቀቀው ሰው ከሽርክ መዳን ይችላል። የነቢያት አባት የሚባሉት ኢብራሂም ዓለይሂ ሰላም ለተውሂድ ብለው እሳት ላይ ተጥለው አላህ ልጅህን ዕርድ፣ ብሏቸው ለማረድ ተዘጋጅተው ሁሉ ሳለ ጌታዬ ሆይ እኔንም ልጆችንም ከሽርክ ጠብቀኝ፣ ብለው ዱዓ ያደርጋሉ። ከነቢዩላህ ኢብራሂም በኋላ ሽርክ ላይ አልወድቅም ብሎ ከመስጋት የዳነ የጥፋት ዳርቻ ላይ ነው ያለው። ሽርክን ልንፈራ ልንጠነቀቅ ይገባናል። የሽርክ ተቃራኒ የሆነውን ተውሂድ ልናቀው ልንጠብቀው ይገባናል። እንሆ የጀነት ቁልፏ ተውሂድ ነው፣ ላ ኢላሀ ኢለላህ ማለት ነው ነ ረሱላችን ሶለላሁ ዐለይሂ ወሰለም ጀነት ሊያስገቡ የሚችሉ የተለያዩ መልካም ስራዎችን ነግረውናል። እነዚህን መልካም ስራዎችን የቻልነውን ያክል ልንተገበራቸው ይገባል። ላኢላሃ ኢለላህ ከልባችን ከማለት ጋር በነቢዩ ከማመን ጋር አምስት ወቅት ሰላትን ጠብቆ መስገድ ሰላትን ጠብቆ የሰገደ ሱና ሰላቶች ላይ የበረታ ጀነት ይገባል። አምስት ወቅት ሰላትን ጠብቆ የሰገደ ሰው አላህ ዘንድ ቃል አለው ብሏል ነቢዩ ሰለላሁ ዐለይሂ ወሰለም ጀነት መግባት። አምስት ወቅት ሶላቶችን ጠብቆ ያልሰገደ ሰው ቃል የለውም። የቅያማ ቀንም ከፍርዓውን ከሃማን ከቃሩን ከኡበይ ብኑ ኸልፍ ከሚባሉ የእስላም ጠላቶች ኢብሊስ ከተጫወተ ከተጫወተባቸው ሰዎች ጋር ይቀሰቀሳል። ቀብር ላይም ጥያቄና መከራ ስቃይ ይበዘበታል። ስራውን መላኢኮች ሲተሳሰቡት መጀመሪያ የሚጀምሩት ከሶላቱ ነው። ሶላቱ ላይ ክፍተት ካለበት ሌላው ስራ ዘሩ ተብሎ አይታይለትም። ሶላቱ ከተስተካከለ ሌስራው ይስተካከላል። ውሀ ከዛ ገንዘብ ያለው ሰው ዘካም በአግባቡ ሊሰጥ ይገባል። እንደዚሁ ረመዳንን በአግባቡ ሊጾም ይገባል። አቅም ካለው ወደ መካ መድረስ ከቻለ ሐጅ ሊያደርግ ይገባል። ውሀ ከዛ ሌሎችም መልካም ስራዎችን ጠብቆ ሊፈጽም ሊተገበር ይገባል። ጀነት ውድ ናት። የአላህ እቃ ማለት ጀነት ናት። የአላህ እቃ ውድ ነው ብሏል ነቢ ዓለይሂ ሰላቱ ወሰላም። አላህ ስብሐኑ ተዓላ ከምእምናን ነፍሳቸውን ገንዘባቸውን ገዝቷል ጀነት ሊሰጣቸው። ኢነላሃ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና። ጀነት ለማግኘት የግድ ነፍስን አሳልፎ መስጠት ገንዘብን መስጠት ያስፈልጋል አ ስሜትን አሳልፎ መስጠት ያስፈልጋል። ጀነት የሚፈልግ ሰው አዱንያ ላይ አይኑን ከሀራም ሰብር ማድረግ አለበት። ብልቱን ከሀራም ከዝሙት መጠብቅ አለበት። እግሩን ወደ ሀራም ከመሄድ፣ እጁን ወደ ሀራም ከመሰንዘር ከመዘርጋት ሊጠብቅ ይገባል። ውሀ ከዳ የአኼራን ህይወት ሊናፍቅ ሊጓጓ ይገባል። ነቢዩ ሶላቱ ወሰላም እናንተ ሰዎች ሆይ ምግብ አብሉ፣ ሰላም አለይኩም ማለትን አብዙ፣ ዝምድናን ቀጥሉ፣ ለሊት ላይ ሰዎች በተኙበት ተነስታችሁ ስገዱ፣ የጌታችሁን ጀነት በሰላም ትገባላችሁ ብላ ነቢያው ሶላቱ ወሰላም ጀነትን በሰላም ቀጥ ብሎ መግባት የፈለገ ሰው አዱኒያ ላይ ስሜቱን በሙሉ ለቁርአን ለሀዲስ ለሸሪዓ ተገዥ ሊያደርግ ይገባል። አዱኒያ ላይ ወንጀል ላይ በተዘፈቁ ቁጥር ጀነት በሰላም የመግባቱ እድል እየጠበበ ይመጣል። አዱኒያ ላይ ስሜትን ለቁርአን ለሸሪዓ ተገዥ ባደረጉ ቁጥር ጀነት በሰላም የመግባቱ እድል እየሰፋ ይመጣል። አላህን ልንፈራ አዱኒያን ነገ ጥልናት እንደምንሄድ ልናቅ ለአኺራ ስንቅ ልንሰንቅና ጓዛችንን ልንጠቀልል ይገባናል። አዱንያ የሙእሚኖች ሀገር አይደለችም።

የረሱ የዘነጉ ሰዎች ይበላሉ፣ ይጠጣሉ፣ ይጠቃቀማሉ፣ ይዝናናሉ። የከንቱ ምኞትም ደግሞ ያዘናጋቸዋል። ወደፊት የዚህ ከንቱ ምኞታቸውን ውጤት ያቁታል። ተውላ ሁሉም ጀነትን ተስፋ ያደርጋል። ከኛ ውጭ ጀነት ማንም አይገባም የሚሉ ሁሉ አይሁዶች አሉ። በአላህ ከመክፈራቸው ጋር ለአላህ ልጅ አለው ከማለታቸው ጋር አላህ ደክሞት ቅዳሜ አርፏል ከማለታቸው ጋር አላህን ሱብሓነሁ ወተዓላ ከመዳፈራቸውና ክብሩን ካለመጠበቃቸው ጋር ከእኛ ውጭ ማንም ጀነት አይገባም አሉ። ወቃሉ ለንየድኹለል ጀነተ ኢላ መንካነ ሁደን አው ነሳራ አይሁድ የሆነ ሰው እንጂ ጀነት አይገባም አሉ። ክርስቲያኖችም ክርስቲያን የሆነ ሰው እንጂ ጀነት አይገባም አሉ። ሌይሰ ቢያማንየኩም እናንተ እንደምትመኙት አይደለም። መጥፎን ስራ የሰራ ሰው የመጥፎ ስራ ዋጋውን ያገኛል፣ ጀሀነም ይገባል። በአላህ አምኖ ኸይረን ስራ የሰራ ሰው የመልካም ስራ ዋጋውን ያገኛል፣ ጀነት ይገባል። ጀነት ውድ ናት። ውድ የሆኑ ነፍስያችን የሚወዷቸው ነገሮችን ለአላህ ብሎ መተው የግድ ይላል። በተለይ ሐራም የሆኑ ወንጀል የሆኑ ነገሮችን ማራቅ መጠንቀት ያስፈልጋል። በሰላም ጀነት ትገባላችኋል። ስላ ም ብዙ መልካም ስራዎችን ከጠቀሱ በኋላ ውሀከ ሐራምን ለአላህ ብሎ መተው፣ አኼራ ላይ አዱንያ የተውነውን ነገር እጥፍ ድርብ ሆኖ እንድናገኘው ያደርጋል። ሐራም የሆነን ነገር አዱንያ ላይ ተከልክሎ ሳለ የሰራ ሰው አኼራ ላይ ይነፈጋል፣ አላህ ይከለክለዋል። ዋሀከዛ አላህ ስብሓነሁ ወተዓላ የጀነትን ኒዕማ የጀነትን ጸጋ እናገኝ ዘንድ መልፋት፣ መድከም፣ መጣር እንዳለብን በቁርአኑ ነግሮናል። ስለ ጀነት አላህ ሲናገር ሳሪዑ ይላል ሳቢቁ ይላል ተናፈሱ ይላ ለአዱንያ ጉዳይ ሲሆን ፈምሾ ይላ ሰዎች ተቃራኒ ያደርገውታል። አዱንያ ላይ የተደላደለ ኑሮ የተመቻቸ ኑሮ ለመኖር ጠዋትም፣ ከሰዓትም ማታም ይሰራሉ። በእንቅልፋቸው ሁሉ ስለ ዱንያ ይቃዣሉ። የአኺራን ጉዳይ ቸል ብለውታል። አምስት አምስት ወቅት ሶላት ከሰገዱ በሰላም ጀነት የሚገቡ በቀላሉ ጀነት የሚገቡ ይመስላችኋል? አምስት ወቅት ሶላትን መስገድ ከተውሂድ ጋር ከኢማን ጋር ነአም ጀነት ያስገባል። ላኪን በእያንዳንዱ ሶላት መሀል ከወንጀሎች መጠበቅ ያስፈልጋል። የሶላትን ሸርጡና አርካን ዋጅባትን አውቆ መስገድ ያስፈልጋል። የተለያዩ መልካም ስራዎችን እንኳን ቢሰሩ ስራው ዋጋ ቢስ እንዲሆን የሚያደርጉ ወንጀሎች አሉ። እነዚህን መራቅ መጠንቀቅ ያስፈልጋል። አከዳ አላህ ሱብሓነሁ ወተዓላ ስለ ዱንያ ሲነግረን ፈምሹ ፊ መናክቢሃ ወላ ተንሳ ነሲበከ ሚነ ዱንያ፣ ዱንያ ላይ የተንቀሳቀሳችሁ ርዝቅ ፈልጉ ነው ያለው። እንደዚሁ ደግሞ ከዱንያ ድርሻችሁን አትርሱ ነው የተባለው። የዱንያ ድርሻ ምንድን ነው የሚለው በተለያየ መልኩ ቢፈሰር፣ የተወሰኑ ዑለሞች ዱንያ የመጣኸው ለኸይር ስራ ነው ኸይር ስራህን አትርሳ ብሏል። የተወሰኑ ደግሞ ኢማም አልቁርጡቢ ተፍሲራቸው ላይ እንደተቀሱት ወላ ተንሳ እሱ ይበክምን ዱኒያ ማለት ከፈነን አትርሳ ማለት። ሌሎች ደግሞ ላተንሰ እሱ ይበክምን ዱኒያ ማለት አዱኒያ መስራትን አትርሳ ስራ የተወሰነ ችላት ብለው። እነሆ ሰዎች ይሄን ገልብጠውት አዱኒያ ላይ ነፍሳቸውን ጥለው በጣም ተጨናንቀው ለአዱኒያቸው ይሰራሉ። የአኼራን ጉዳይ አምስት ወቅት ሰላት ከሰገደን ይበቃል ይላል። ረሂም ነው ለጀሃነም ካፊሮች ይበቃዋታል ይላል። ነገሩ እንዲህ አይደለም። እግራቸው እስኪያብጥ ድረስ ላይ ለሶላት ይሰግዱ ነበር። የነቢ ሰለላሁ ዐለይሂ ወሰለም ባልደረጎች ጀነትን ለማግኘት የተለያዩ ነገር ያደርገ ነበር። ያ ረሱላላህ፣ አላህ Subhanahu Wa Ta'ala ጀነትን አታገኙም የምትወዱትን ነገር እስካልሰጣችሁ ድረስ የሚል የቁርአን አያ አውርዷል። እኔ ውድ ንብረቴ በይራሃ የሚባል ቴምር ወይን ያለበት እርሻ ነው ወይም ደግሞ ማሳ ነው ነው ያ ረሱላላህ፣ ይሄን ለአላህ ሰጥቻለሁ ጀነት አገኝ ዘንድ ብለ ወሀከ ዛ አንፊቁ ሚማ ረዘቅናኩም አላህ ከሰጣችሁ ስጡ የሚባለው የቁርአን አያ ሲወርድ ገንዘብ የሌላቸው ሰሐቦች ይህን የቁርአን አያ ተግባራዊ አድርገው ጀነት ለመግባት ኢማናቸውን ለማሟላት ጫካ ሄደው እንጨት ለቅመው አምጥተው ሸጠው ሰደቃ ያሰጠው ነበር። ወሀከዛ ጀነትን ለማግኘት የሚችሉትን ብቻ ሳይሆን የማይችሉትን ሁሉ ለማድረግ ጥረት ያደርገው ነበር። በይነማኛ እየቻለን የአዱንያ ፍቅር አኼራን አስረስቶን ለአኼራ ሲባል እንደ ኤሊ እንፋቀቃለን ለአዱንያ ሲባል እንደ እግር ላይ እግር ተጨምሮልን ብንሮጥ ክንፍ በቅ አብቅለን ብንበር ይመኛሉ ሰዎች ነው። ጠዋትም ከሰዓትም ለብቻቸውም ሲሆኑ ከሰው ጋርም ሲሆኑ የሚያስቡት የሚያወሩት ዱንያ ብቻ ይሆናል። ይህ የአኺራ ፍቅር ከልባቸው እንዲ ቀንሳል እንዲ ጠፋ አድርጓል። ጀነትን ደጋግመን ልናስታውስ ጀነት ልንገባ የሚያበቁን ኸይር ስራዎችን ደግሞ ያለመሰላቸት ልንሰራ ይገባል። አላህ ሱብሐነሁ ወተዓላ ወደ ጀነት ወደ አኼራ ወደ እሱ ምህረት ፍጠኑ። ሳሪዑ ተሽቀዳደሙ፣ ወሳቢቁ ተሽቀዳደሙ፣ ፊ ዛሊክ ፈልየተናፈስ የሚተናፍሱን ይሄን ለማግኘት ተሽቀዳዳሚዎች ተሽቀዳደሙ። የጀነትን ንዕማ የጀነትን ጸጋ ለማግኘት መሄድ ብቻ መስራት ብቻ ይበቃ፣ መፍጠን ያስፈልጋል፣ መጣር ያስፈልጋል፣ ነፍስያን ማድከም ያስፈልጋል። ለኸይር ስራ የሚደረግ ልፋትና ድካም ልፋትናድም አካልን ቢያደክምም የህሊና ረፍትን ይሰጣል ያስደስታል። ከጊዜ በኋላ አኺራ ላይ ዋጋውን ሲያዩት የበለጠ ደስ ይላቸው። ውጁሁን የውመኢዚን ናዕመ ሊሳዕይሃ ራድያ ፊ ጀነቲን ዓልያ። የቅያም ቀን የተወሰኑ ሰዎች ፊታቸው ይጠቁራል፣ ይዋረዳሉ። የሰሩትን ስራ ዋጋውን ውጤቱን ሲያዩት ያፍራሉ። መጥፎ ስራ የሰሩ ናቸው። ሌሎች ደግሞ ፊታቸው ውጁሁን የውመኢዚን ናዕመ በደስታ የተሞላ ነው። ደስታ ይነበብበታል፣ ይከበራል። ሊሳዕይሃ ራድያ አዱኒያ ላይ የሰሩትን ስራ አኼራ ዋጋውን ሳዩት ይደሰታሉ። ፊጀነት ዓልያ ከፍ ያለ ማረጉም ቦታውም ከፍ ያለ ጀነቶች ውስጥም ይኖራሉ። ጫጫታ ጋጋታ ትርፍቃል የሌለበት ጀነት ላይ ብለው አላህ ሱብሓነሁ ወተዓላ ጀነቶች ሲገቡም ይሄን ያገኛችሁት ቢማ ክንቱም ተዕመሉ ትሰሩት በነበረው ስራ ነው ይባላሉ። ወትልከ አልጀነቱ አለቲ ኡሪስትሙሃ ቢማ ክንቱም ተዕመሉ ትሰሩት በነበረው ስራ ይወረሳችሁት ነው ይባላል። ዱኒያ ላይ የሰራ ጀነት ይከብራል። የምኞቱን ያገኛል። በል ያልተመኘውን ሁሉ አላህ ይሄን አትፈልግም፣ ይሄን አትፈልግም ብሎት አላህ ያከብሯል። ዱኒያ ላይ እንደ እንስሳ እየበላ እየጠጣ እየኖረ ደግሞ አኼራ ላይ ይዋረዳል፣ ያፍራል። አላህ ሱብሓነሁ ወተዓላ ለጀነት ተሽቀዳደሙ ብሎ የጀነትን መንገድ ቀለል አድርጎታል። አሀ ከዛ ከጀነት መንገድ ሊያርቁን የሚችሉ ነገሮችንም ነግሮናል እንጠነቀቅ ዘንድ አላህን ስብሓነሁ ወተዓላ ጀነት እንዲሰጠን ልንለምነው፣ የጀነት መንገድን እንዲያገራለን ልንጠይቀው፣ ነፍስያችንን ልንታገል ይገባና ጀነትን የናፈቀ የአዱንያ ብልጭልጭ አያታለሁም። ገና ነኝ ወጣት ነኝ ከጊዜ በኋላ አይልም። ሞት መቼ እንደሚመጣ አይታወቅም። ሰባት ሰዎችን ወይም ሰባት አይነት ስራ የሰሩ ሰዎችን ጥላ በሌለበት ቀን አላህ ጥላ ስር ያደርጋቸዋል። ከዚህ አንዱ ወጣትነቱን በዒባዳ በመልካም ስራ ያሳለፈ ሰው ነው ተብሎ። ልቡ መስጂድ ላይ የተንጠለጠረ ሰው ከመስጂድ ሲወጣ በሁለተኛ ዙር ወደ መስጂድ የሚመለስበትን ሰዓት ሚናፍቅ ሰው ነው ብሏል። ጀነት ለመግባት ስሜትን መተው ያስፈልጋል። ረሱልን ሰለም መከተል ያስፈልጋል። አዱኒያ ላይ ምንም አይነት ትዕብና ነስብ፣ ድካም ቢደርስብን ወደ ጀነት የምናደርገው ጉዞ መጨረሻ በረፍትና በሰላም በደስታ የተሞላ ከመሆኑ አንፃር አዱኒያ ላይ በኢማናችን በዲናችን ምክንያት የሚደርሱ ጫናዎችን ነገ ጀነት ላይ አርፋለሁ ብለን ልንቋቋማቸው ይገባል። አላህ ሱብሐነሁ ወተዓላ የጀነትን መንገድ ካጋረላቸው ከጀሀነም መንገድ ካራቃቸው ባሮቹ ያደርግን። ሀዛ ወላሁ ተዓላ አዕለም። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።